እሁድ ማለዳ ላይ ጠላ ቤቱ የዕለት ደንበኞቹን ለመቀበል ተከፍቷል። በዚሁ ጠላ ቤት ላይ ኑሯቸውን ከመሰረቱት የቤተሰብ አባላት መካከል እናት ከእህቷ ልጅ ጋር ማለዳውን ተገኝታለች። የስምንት ዓመቷ ህፃን ከአክስቷ ጋር በጠዋት ጠላ ቤት ውስጥ ተገኝታለች። ወዲያው ሶስት ወታደሮች ገቡ። ጊዜው መከላከያ የቤት ለቤት ፍተሻ የሚያካሂድበት ነበር። ሶስቱም የመከላከያ አባላት ወደ ጠላ ቤት ሲገቡ ለዚሁ መስሏት ነበር። እናትን እዚህ ቤት ፋኖች ይመጣሉ አይደል? ወታደሮቹ ጠየቁ። የጠላ ቤቱን ባለቤት እናትን ወታደሮች ሲያዋክቧት የስምንት ዓመቷ ህጻን የእህቷ ልጅ የሚሆነውን እያየች ነው። ለመሆኑ ማነሻ አንቺ ሲሉ ጠየቁ። እንደገናም ባረቁ። የአንድ ዓመቷ እናት መዋሸትን አልወደደችም። የመከላከያ ወታደሮች እውነቱን እንዲያውቁት አደረገች። ሁኔታውን ስትገልጸው እንዲህ ትላለች። እንዴት ብለን እንዋሻለን? እንዴትስ ብለን እንክዳለን? እናት እውነቱን ተናግሮ ከመሸበት ማደር የሚለው የሀገሯ ብሂል የሚያድናት መስሏት ነበር። አልሆነም። እውነቱን የተነገራቸው ወታደሮች ነገሩን በበጎ አልተቀበሉትም። ሁኔታው ተካረረ የቤተሰቦቿ ማንነት ጠይቋት መለሰች ለጀሮ የማይጥሙ ስድቦችን አከታተሉባት ተሰደበችላቸው ሁኔታውን የምትከታተለው ህፃን ግን ማልቀስ ጀመረች ወታደሮቹ ጠመንጃቸውን ወደ ህፃኗ ደግነው አስፈራሯት አንደኛው ወታደር እናትን አነቃት ሁለቱ ጓዶች አገዙት ተረባርበው ጣሏት አንደኛው ወታደር ደፈራት ከእህቷ ልጅ አጠገብ ህፃኗ እያየች ደፈራት ከወንድ ጋር እንዲህ ያለ ነገር አድርጋ የማታውቀው እናት ከጋብቻ በፊት ግንኙነት አለማድረግ የሚለው የኦርቶዶክስ እምነቷ የተገዛች ነበር ግን ኪዳኗን አፈረሰባት። ህመሟንም ስትናገረው አትጉዱኝ እያልኩኝ ተማጸንኳቸው፣ ታቦታትን ስም እየጠራው ለመንኳቸው። ከልባቸው አንዳች ርህራሄ አልነበረም። በከሉኝ፣ አበላሹኝ። ከዚያች ቀን በፊት ወንድ አላውቅም ነበር። አበላሽተውኝ ሄዱ። ቢገሉኝ ይሻላል ነበር ትላለች። ይህ የአብይ አህመድን ትዕዛዝ የፈጸመው የብርሃኑ ጁላን መመሪያ የተገበሩ ወታደሮች ታሪክ የተዘገበው በቢቢሲ ነው። ከደቡብ ጎንደር ባገኘነውና ሰማንና ሲል በቀየረላት ታሪክ ነው የሚጀምረው የእናት ታሪክ። የበርካታ እናቶች ታሪክ ነው የመቶ ሺህ እህቶች ሰቆቃ ነው የመቶ ሺህ አክስቶች እንባ ነው የመቶ ሺህ ሚስቶች የመቶ ሺህ ሴት ታዳጊዎች ህመም ነው ቢቢሲም ይላል ይሄ እናት ታሪክ ብቻ አይደለም የአያሌ ሴቶች መከራ እንጂ በእርግጥ አስገድዶ መድፈር የአብይ አህመድ ትእዛዝም ወይም የብርሃኑ ጁላ መመሪያ አለያም የባጫ ደበሌ ፖሊሲ ነው ማለት ነገርን ለማሳመር ተብሎ የሚነገር አይደለም አስገድዶ መድፈርን እንዳንድ የጦር መሳሪያ ስልት አንድን የሚጠሉትን ማህበረሰብ ስነ ልቦናውን መስበሪያ መሳሪያ አድርገው የሚወስዱት መሆኑን በንግግርም በተግባርም ገልጸውታል። የተባበሩት መንግስታት ድርጅት መዝግቦላቸዋል። ብልጽግናዎች ታንክና መድፍን ድሮንና ስናይፐርን ብቻ ሳይሆን የወንድ አካልን እንደ ውያ መሳሪያን እንደሚገለገሉበት ዓለም መዝግቦላቸዋል። እነሱም ክደው አያውቁም። ጦር ሜዳቸው ከተሞችና ተራሮች ብቻ አይደሉም። የገበሬ ማሳና የአርሶ አደር ቀዬ ብቻ አይደለም። የሴቶችም ገላ የመፋለሚያ መድረካቸው ነው። ይህንን ያለው እነሱም በአባልነት የሚገኙበት የተባበሩት መንግስታት ድርጅት ነው። የብልጽግናው አገዛዝ ደፋሪ ሰራዊት ሲያሰማራ እናትም ልጅንም የሚ ደፍራ አድርጎ ነው። የቢቢሲው ሪፖርትም የሚለው ይህንኑ ነው። የአብይ አህመድ ወታደሮች የስምንት ዓመት ልጅንም ሆነ የ65 ዓመት አዛውንት ለመድፈር ወንድነታቸው ይታዘዝላቸዋል። በአማራ ክልል ሴቶች ላይ የደረሰው መደፈር በመጠኑ የሰነደው ቢቢሲ ከ8 እስከ 65 ሴቶች በወታደሮች መደፈራቸውን አስቀምጧል። በእርግጥ ከአብይ አህመድ ወታደሮች አንዱ እንኳን የስምንት ዓመት ልጅ የማያደር ሲኖር ይሆን ያንን የተዘነጋና የተዘጋ ጦርነት በማስመልከት የአማራ ክልል ሴቶች ገላና ህይወት የተሸከመውን መከራ ሲዘረዘር ቢቢሲ ላይ

እናት ብቸኛዋ ሴት አይደለችም። በዚያ ክልል ጦርነት ከተጀመረ ጀምሮ ለወሲባዊ ጥቃት ከተዳረጉ ሺዎች አንዷ ነች። በእርግጥ ጠቅላላው ጥቃት ከሰውቷ አንጻር ምን ያህል እንደሆነ በገለልተኛ አካል ተጣርቶና ተጠንቶ አልቀረበም። መገናኛ ብዙሃን የአማራ ክልልን ጦርነት የመዘገብ እድል ተነፍቋቸዋል። በፍጹም ገለልተኛ መገናኛ ብዙሃን አይፈቀድላቸውም እያለ የሚቀጥለው ዘገባው ያንን ሚዲያ እንዳያየው ጋዜጠኛም እንዳይደርስበት ተደርጎ የሚካሄድ ጦርነት ያለውን ገጽታ ያስነብባል። በብልጽግናው አገዛዝ ዘንድ ሴት ልጅ መድፈር የጦርነት አካል ብቻ ሳይሆን የጦር መሳሪያ መሆኑ የሚያገለግል ነው። ይህንን ያለው ማንም ሳይሆን ራሳቸው የብልጽግና መሪዎች ናቸው። ሴቶች ተደፈሩ የሚለው ዘገባና ዓለም አቀፋዊ ሪፖርት ጉዳይ መሆኑ ያስገርማቸው ጠቅላይ ሚኒስትር አብይ አህመድ በሳንጃ የደፈሩንን በወንድ አካል ብንደፍር ለምን ይጋነንብናል? ለምንስ ያስገርማል የሚል ይዘት ያለው ምላሽ ሲናገሩ ከሰማናቸው ገና አምስት ዓመትም አልሞላቸውም። ሴቶች እኮ አሁን በወንድ የተደፈሩት የእኛ ወታደሮች ግን በሳንጃ ተደፍረዋል። ይህንን የክፋት ቃል የሚያወጡ የሰው ሀገር መሪ ብቻ አይደሉም። ሶስት ሴት ልጆች አሉኝ ሲሉም የሚናገሩ የሴቶች አባት ናቸው። የምወዳት እናት ነበረችኝ፣ ለዛውም ጠቅላይ ሚኒስተር እንደመሆን እየተናገረች ያሳደገችኝ፣ በቀን ሶስት ጊዜም ይህንኑ የምትለኝ የሚሉ የሴት ልጅ ናቸው። ሚስቴ የሚሏት አጋር ያለቻቸውም ባል ናቸው። ከሴት ተወልደው ሴት ወልደው ሴት አግብተው እንደሚኖር የሚናገሩት እኒሁ ጠቅላይ ሚኒስተር ግን ሰራዊታቸው አስገድዶ እንዲደፍር አዘው፣ በወንድ አካል መድፈርም ብርቅ እንዳልሆነ ይናገራሉ። እንደሳቸው ልጆች በቅንጡ ትምህርት ቤቶች ውስጥ እየተማሩ በድሎት መኖር ባይችሉ እንኳን በሕይወት መቀጠል የሚገባቸው እንደእናት ያሉ አያሌ ወጣቶች ሕፃናትና ታዳጊዎች የተደፈሩበትን ሁነት ምክንያት ሊያደርጉትም ጥረዋል። እርሳቸው ሚስቴ እንደሚሏት ሴት ቀዳማዊት እመቤትን ባይታደሉና በብርጌድ ጦር መጠበቅ ባይችሉ እንኳን ክብራቸው የመጠበቅ መብት ያላቸው መቶ ሺዎች እንዲደፈሩ አዘዙ። በሳንጃ የተደፈርነው እኛ በወንድ አካል ብንደፈርስ የሚፈርድብን ስለ ሰብአዊ መብት ተብሎ የሚጮህብንስ ለምንድን ነው ሲሉም ተበሳ ይህ መንግስታዊ ፖሊሲ ለመሆኑ በአንድ ወቅት ጠቅላይ ሚኒስተር አምልጧቸው የተናገሩት የአፍ ወለምታም እንዳልሆነ ለመረዳት ደግሞ ሰሞነኛውን የባጫ ደበሌ ንግግር ማዳመጥ ይበቃል። ባጫ ልክ እንደ አብይ አህመድ በሳንጃ መደፈርን አንስተው በወንድ አካል መደፈርን ተገቢ ነገር አድርገው በብረት ወታደሮቻችን ተደፍረዋል እኮ የምን ጅኖሳይድ ነው ብለው በብስጭት በመናገር ነገሩ እንደ መንግስታዊ ፖሊሲ የተያዘ ጉዳይ መሆኑን የሚጠቁም ንግግር አድርገዋል። አብይ በ2013 የተናገሩትን ንግግር ባጫ ደበሌ ዘንድሮ ሲደግሙት አስገ ድዶ መድፈር በኢትዮጵያ ጦርነቶች ውስጥ አንድ የውያ መሳሪያ ሆኖ እንዲያገለግል መወሰኑን የሚጠቁም ነው። ትጥቅ ትግል የተከፈተባቸውን ወይም ጠመንጃ ያነሳባቸውን ኃይል ለመፋለም በሚሰማሩበት አካባቢ ሁሉ ያሉ ሴቶችን መድፈር የዘመቻው አካል መሆኑን የሚጠቁም ነው። በአማራ ክልል ያሉት እንደ እናት ያሉ ሴቶችም የዚህ ወታደራዊ ማስፈጸሚያ መሳሪያ ኢላማ ናቸው። አብይ አህመድና ባጫ ደበሌ፣ ብርሃኑ ጁላና ኢልማ መርዳሳ ልክ ሴቶችን መድፈር እንደሚተኩሱት ድሮን፣ እንደሚጥሉት ቦምብ፣ እንደሚለቁት መድፍ አድርገው የሚመለከ ተግባር ነው። እናትን በደቡብ ጎንደር ታህሳስ 27 የደፈሩ ወታደሮች ትዕግስትን ደግሞ በምዕራብ ጎጃም ጥር 2016 አገኟት። ነገሩ የጀመረው በስራ ቦታዋ ነው። ቤተሰቦቿ በከፈቱላ ሻይ ቤት ትሰራለች። እዚያም ወታደሮች ይመጣሉ። አንድ ወታደር ግን ተደጋጋሚ ጉንተላ ያደርግባታል። አንድ ቀን ስነ ስርዓት እንዲያደርግ ተናገረችው። ተበሳጨ። ቆይ ማን እንደሆን ምን ማድረግ እንደምችል አሳይሻለው አላት። በዚያው ሰሞን ከስራ ወጥታ ሱቋን ዘግታ መሸት ሲል ወደ ቤቷ ጉዞ ጀመረች። ያ የጎነትላት የነበረ ወታደር ያ ማ ማንነቴን አሳይሻለሁ ምን እንደማደርግ ታያለች ብሎ የዛተባት ጠመንጃ ነካሽ ጓደኞቹን ይዞ መንገድ ዳር ጠበቃት። እሱ ብቻ ሳይሆን ጓደኞቹንም ይዞ ደፈራት፣ በደቡ ተጫወቱባት። ከዚያ በኋላ የሆነውን ታሪክ ስትናገር እንዲህ በማለት ነው። ቤተሰቦች ስቆይ እኔም ፍለጋ ሲወጡ መንገድ ዳር ወድቄ አገኙኝ። አፋፍሰው ወደ ጤና ጣቢያ ወሰዱኝ። እዚያም አምስት ቀን ቆየው። ፍርሃት ስላደረብኝ ስራውን ተውኩት። ወታደሮችን ሳይ በጣም እፈራለሁ። ወንዶችንም ሳይ ፍርሃት ያድርብኛል፣ እሸሻቸዋለሁ። ትግስት አሁን ከቤት አትወጣም። ከጨኛ ጋር ተለያይታለች የደረሰባትን አልነገረችው ምንስ ተብሎ ይነገራልና ተስፋዋን ያሳጡ ሶስት ወታደሮች ህይወቷን ያመሰቃቀሉ ሶስት የጭካን የደቀ መዝሙራን በ18 ዓመቷ ሞትን አስመኝተዋታል ራሷን ልታጠፋ ሞክራ ቤተሰቦቿን ደርሰው አትርፈዋታል ብልጽግና አስገድዶ መድፈርን እንደ ጦር መሳሪያ ይገለገላል ሲባል ተራ ንግግር አይደለም ይህንን ያሉት የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስተር አብይ አህመድ ናቸው በ2014 የራሳቸውን ብቻ ሳይሆን የቢጤያቸውን የኢሳያስን ሰራዊትና አብረ ድፈር ብለው በጋበዝ ወቅት በዚያ ሻቢያ ሴት ደፋሪ ብርጌዶችን ጭምር አሰማርቶ ቤት ለቤት በተሰማራበት ወቅት ለሚወጡ ሪፖርቶች የሰጡት ምላሽ ውያ ጀምረ ስታበቃ ፊቴ ተመታ አትበል በማለት ነበር። ውያ ጀምረ ስታበቃ ፊቴ በጥፊያ ይመታም ምናምን አትበል፣ እሱ በቦክስ ውድድር ውስጥ ያለ ህግ ነው ፋውል የሚባለው ሲሉም ተደምጠዋል። አብይ አህመድ ውያ ጀምረ ስታበቃ ፊቴ ተመታ አትበል ሴቶች ተደፈሩ አትበል ብለው ሲናገሩ ልክ ብርሃኑ ጁላ በድሮን ሲብል እየገደላችሁ ነው ሲባሉ ውያ ጀምረ ማብራሪያ መምረጥ አትችልም እንዳሉት ነው። በብልጽግና አለም ጠቅላይ ሚኒስተሩም እንዳሉት የውያ ህግ የለም ጦርነት የቦክስ ውድድር አይደለም እና ተደፈርኩ የሚሉ ሴቶች ጆሮ ገባ አይደለም። ያንን ለሰሚ የሚጎመዝዝ ንግግርም ከተናገሩ በኋላ በትግራይ ክልል ብቻ መቶ ሺህ ሴቶች መደፈራቸው ተረጋግጧል። ይህ በምስሉ ላይ የሚታየው የዋሽንግተን ዘገባ በአብይ አህመድ እና በኤርትራ ሰራዊት የተደፈሩ የትግራይ ሴቶች ቁጥር ከመቶ ሺህ እንደሚበልጥ ያሳያል። ይህንኑ ዘገባ ዘጋርዲያን በምርመራ ሪፖርቷ ትቶታል። ዘ ሴንትሪን የተሰኘው ገለልተኛ ከፍተኛ ተቋም መዝግቦታል። በሳንጃ የተጠቁ ለተባሉ ወታደሮች በቀል ይሆን ዘንድ በወንድ አካል የተደፈሩ ሴቶች ቁጥር በቤተሰባቸው ጭምር የደረሰባቸውን መገለል ዋሽንግተን ፖስት በብዙ አስነብቧል። ልክ በሩዋንዳ ጂኖሳይድ ወቅት እንደተፈጸመ ሁሉ የተደፈሩ ሴቶች በቤተሰባቸው መገለል ደርሶባቸዋል። እናቶች ተደፍረው የወለዷቸው ልጆቻቸውን እንደ ጠላት እንዲቆጥሩ ተደርገዋል። ልክ እንደ አብይ አህመድ ልጆች መማርና ማደግ ማግባትና መውለድ የሚፈልጉ መቶ ሺህ ሴቶች ልክ እንደ ዝናሽ ታያቸው ሚስትና እናት መሆን የሚመኙት መቶ ሺህ ሴቶች ባነገቡ መንግስት ፈቃድ በሰጣቸው መመሪያም ባስተላለፈላቸው ወታደሮች ተደፍረው ሕይወታቸው ትርምስምስ እንዲልና ሕይወትና ትዕግስት ላይ ተደርሷል። ቢቢሲ በአማራ ክልል ስለተፈጠረው ቀውስ መረጃ ለማግኘት አራት በመቶ ብቻ ከሚሆኑት የክልሉ አርባ ሶስት ጤና ጣቢያዎችና የሕክምና ምንጮች መረጃዎችን ሰብስቢ ያለው ብሏል። በእነዚህ አራት ፐርሰንት ብቻ የሚሆኑት ተቋማት ከሐምሌ አስራ ስምንት ሁለት ሺ አስራ አምስት ዓመተ ምህረት እስከ ግንቦት ሁለት ሺ አስራ ሰባት ዓመተ ምህረት ድረስ ያስገድዶ መደፈር ሰለባ የሆኑ ሁለት ሺ ስድስት መቶ ዘጠና ሰባት ሴቶች ሪፖርት አድርገዋል ይላል። እንዲህ ለመጠቃትን ዋጣ አድርጎ ዝም በሚል ደግሞም መናገር የሚያመጣው አንጣጣ በመፍራት ጭጭ የሚል ሰው በሚበዛበት ማህበረሰብ ውስጥ ቁጥሩ መጨመሩ አይቀርም። ለዚሁ ሚዲያ የተናገሩት አንድ የህክምና ባለሙያ እነዚህን ቁጥሮች ከውቃኖስ ውስጥ በጭልፋ እንደተቀነዘ ውሃ ቁጠሩት ያሉት፣ አስገራሚው ጉዳይ ግን ይህ ብቻ አይደለም። ከነዚህ እዚህ ሪፖርት ካደረጉ ሴቶች ውስጥ 45 በመቶ የሚሆኑት እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ናቸው። እነዚህ አብይ አህመድ የልጅ ልጅ የሚያደርጓቸው ብርሃኑ ጁላን ቅድሚያት ማድረግ የሚችሉ ታዳጊዎች የሚደፈሩት እነሱ ባሰማራቸው ወታደሮች ነው። የብልጽግና መንግስት ሰራዊት አሰማርቶና ጋብዞ ብቻ እንደማይደፍር ለማረጋገጥ አሁን ብዙ ማስረጃዎች ወዳሉት የ2013 ጦርነት እንመለስ። ያኔ ከሻዕቢያ ጦር ጋር ተናበው የትግራይ ሴቶችን ገላ የጦር ሜዳ አድርገው የምትወልጁም ጁንታ ነው እያሉ አያሌ ዘግናይ ነገር ሲፈጽሙ ከኤርትራ ያስመጡትም ከኢትዮጵያ ያሰማሩትም ደፋሪ የልባቸውን አላደርስ ያላቸው የሚመስለው የብልጽግናው ጠቅላይ ሚኒስትር ራ ቸው አዲስ ስልት እንዲተገብር ማድረጋቸውም ተዘግቧል። የተባበሩት መንግስታት ሴቶች በቤተሰብ አባል እንዲደፈሩ የሚያስገድድ ኦፕሬሽን በብልጽግና በሻቢያ እየተካሄደ ለዓለም አጋልጧል። ይህም በምስሉ ላይ የሚታየው የአልጀዚራ ዘገባ በወቅቱ የወጣውን የተባበሩት መንግስታት ሪፖርት ዋቢ ያደረገ ሲሆን ወንድሞች እህቶቻቸውን ወይም አባቶች ሴት ልጆቻቸውን ወይም ሌላ የቤተሰብ አባላቸውን እንዲደፍር ሲገደዱ የነበረበት ሁኔታ በዝርዝር የሚያትት ነው። የዓለም ጭንቀት የዓለም መገናኛ ብዙሃንም ትኩረት የትግራይ ሴቶች ገላ በኋላ ጦር ሜዳ ያደረገው ዘመቻ እንዴት ይቁም የሚል በሆነበት በዚያ ሰሞን የብልጽግናውን የአገዛዝ ሺህ ዓመት ግዛን ያሉት ዜጎች ግን ይህን እንዲነገር አይፈልጉም አሊያም ሽምጥ አድርገው ይክዱ ነበር፣ ወይም እንደ ብርሃን ጁላና አብይ አህመድ ገጥመን መስሎኝ እያሉ ይሳለቁ ነበር። የጦር ኃይሎች ጠቅላይ አዛዥ አብይ አህመድ አሊ የጦርነት ስልታቸው የሆነው በሚያካሂዱት ጦርነት ሁሉ የሴቶችን ገላ ኃይል ያሰማራሉ። ቢቢሲ ሰሞነኛውን አነጋጋሪ ሪፖርት ከማውጣቱ አስቀድሞ ገና ጦርነቱ በተጀመረ በጥቂት ወራት ውስጥ በአማራ በሚካሄዱት ውያ አምስት ሴቶች መደፈራቸውን የክልሉ ዩኒቨርሲቲዎች ፎረም አረጋግጧል። አምስት ሴቶች ተደፈሩ የሚለውን ገለጻ እንደ ተራ ዜና የሚቆጥር አገር የፈጠሩት ጠቅላይ ሚኒስተርም በዚሁ ተግባራቸው ቢደሰቱ ጀነራሎቻቸውም ሀሴት ቢያደርጉ የማይጠበቅ አይደለም። በሳንጃ የሚወጉን የጽንፈኛው ስብስብ እህቶችና እናቶች ሚስቶችና አያቶች በወንድ አካል ብንደፍራቸው ምን ችግር አለው እንደሚሉም ከቀድሞ አቋሞቻቸው ተነስቶ መገመት ይቻላል። ለዚያም ነው ይህንን የአምስት ሴቶች መደፈር ይፋ ያደረገው የአማራ ክልል ዩኒቨርሲቲዎች ፎረም ሪፖርት የመንግስት ሚዲያዎችም እንዳይዘግቡት ያደረጉት የነትግስትና የነ እናት መደፈር አንዲትን የጽንፈኛ እህት መድፈር ተደርጎ የሚታይ እንደ ትክክለኛ ወታደራዊ ኢላማም የሚቆጠር ነው። የደቡብ ጎንደሯ እናት የደፈራት ወታደር አስረግዟታል። ከወንድ ጋር ተኝታ የማታውቀው የአንድ ዓመቷ ወጣት ተስፋዋን ተስፋ አድርጋ በእምነቷና በሀገሯ ባህል ንጽሕናዋን ጠብቃ የኖረች እናት ከማታውቀው ወንድ ሴት ልጅን ወልዳለች። እውነተኛ እናትም ሆናለች። ቢቢሲ ስሟን ስሟንም ድምጿንም የደበቀላት እናት ጽንሱን ለምን እንዳላቋረጠችው ስጠይቅ ለእናቴ አዝኝ ትላለች።